ማለት ሚዲያ የሚያውቀው ብቻ ሳይሆን ሚዲያ የማያውቀው ብዙ ችግሮች እንዳሉብሽ እኔም በግላቃለሁ ግን እነዛን ችግሮች ሁሉ አልፈሽ እነዛን መከራዎች ሁሉ አልፈሽ ዛሬ እዚህ ደረጃ መድረስሽ በራሱ አንድ ትልቅ ነገር ነገር እግዚአብሔር ሲነሳችሁ፣ እግዚአብሔር ሲወስድባችሁ የተሻለ ነገር ሊሰጣችሁ፣ ለእናንተ ይመጥናል ለእናንተ ይሆናል ብሎ የሚያስበው ነገር ሊሰጣችሁ ነውና መቼም ቢሆን ተስፋ እንዳትቆርጡ። የምረኩር ፍቅር አለሜን የልጅነት ህልሜ የአንቺ አይነት ሴት ነበር መጠብቀው ኖሬ በጸባይም ሰላም ሰላም ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን አለን ይመስገነው። እንግዲህ እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ምንም አትሆኑብን እና እንዴት ናችሁ? አለው ዛሬ እንግዲህ ወደ እናንተ መጥቻለው በእውነቱ ዛሬ በጣም ለእኔ ልዩ ቀን ነው ማለት በጣም ደስ የሚል ቀን፣ በጣም ፈጣሪን ያመሰገንኩበት ቀን ነውና ይህ ቀን በጣም በእውነት በጣም ደስ ብሎኛል። የምር ስነግራቸው በጣም ደስ ብሎኛል። በኢደን ጉዳይ በጣም ደስ ብሎኛል። የምር ስነግራቸው ማለት ምንም የተለየ ነገር ኖሮ ሳይሆን አንዳንድ የሰው ልጅ በችግር ውስጥ አልፎ በመከራ ውስጥ አልፎ ማለት በማይመች ሁኔታ ውስጥ አልፎ የሆነ ለቁም ነገር ሲደርስ በጣም ደስ ይላል። ምክንያቱም አንዳንድ የሰው ልጅ በተመቻቸለት ነገር ሁላ ለቁም ነገር መድረስ አይችልም። ግን አንዳንድ የኛ ሰዎች ያው እግዚአብሔር ከኛ ጋርም ሆኖ በችግር ውስጥ አልፈን በቃ ደስ በማይል ሁኔታ ውስጥ አልፈን ምኞታችን ሲሳካ ያስቀርነው ነገር የምንፈልገው ነገር ተሳክቶ ስናይ ያለኛ ትልቅ ደስታ ይፈጥርናል ማለት ነው። ኤደን በጣም አኩርተኛለች ማለት ነው። የምርስ ነገራቸው በጣም ኮርቼባታለሁ። ምክንያቱም እቃ አይደል በእንደዚህ አይነት ነገሮች ውስጥ አልፋ፣ ደስ በማይል ሁኔታዎች ውስጥ አልፋ ዛሬ እዚህ ደረጃ የምድረሷ ለእኔ ትልቅ ደስታ ፈጥሮልኛል፣ እና ኤደን አኩርተሽኛል። የምሬ ነው። በጣም ደስ ብሎኛል። ኮርቼ ብሻለው ምንድነው ኤደን ተመርቃለች። ውድ ቤተሰቦች የመርሰ ነግራችሁ ኤደን ያው እንደዛ እየሆነች ትምህርት እየተማረች ነበር፣ ጎን ለጎን ማለት ነው ትምህርት እየተማረች ነበር እና ያ ትምህርት ምንም ሳታቋርጥ ሁኔታዎች፣ ችግሮች፣ አለመግባባቶች፣ የተለያዩ ነገሮች ሳይበግራት በዛ ነገር ሳትሸነፍ ጎን ለጎን ትምህርቷን እየተማረች ቁም ነገር ዛሬ በግታለች ማለት ትምህርቷን ጨርሳ ተመርቃ ምናምን ቤተሰቦች ኤደን በነዛ ችግሮች ውስጥ አልፋ በብዙ ውጣ ውረዶች ውስጥ አልፋ ለእንደዚህ ቁም ነገር መብቃቷ ለእኔ ትልቅ ደስታ ፈጥሮልኛል። አንዳንዴ የሰው ልጅ ተመቻችቶለት ሁሉም ነገር ቀርቦለት እንደዚህ ላይ ደርስ ይችላል፣ በብዙ መጉላላቶች ውስጥ ሊያልፍ ይችላል። ነገር ግን ኤደን ከነዚህ ሁሉ ሳትሸነፍ፣ በነዚህ ችግሮች ሁሉ አልፋ ዛሬ እንደዚህ ለቁም ነገር መብቃቷ በእውነት በጣም ትልቅ ነገር ነው። ምክንያቱም እኔ በህይወቴ እንኳን አወቅኳት እንኳን ጓደኛ የሆነች እንኳን ቀረብኳት ከምላቸው በህይወቴ ትልቅ ቦታ ከምሰጣቸው አንዷ ኤደን እንደሆነች ታውቃላችሁ። እና ኤዱዬ እንኳን አወቅኩሽ እንኳን በዚህ ሰ ከጎንሽ ሆንኩኝ እንኳን ለዚህ ደረጃ አደረስሽልኝ፣ የምሬ ነው በእውነት በጣም አኩርተሽኛል። እንኳን ለዚህ ደረጃ አደረስሽልኝ፣ እንኳን እግዚአብሔር ረዳሽ። እና ውድ ቤተሰቦች ኤደንን እንኳን አወቅኳት እንኳን ጓደኛ የሆነች እንኳን ከጎኑ አቆምኩኝ ማለት በጣም ዛሬ በጣም አስደስቶኛል። ምክንያቱም እንደዚህ ተመርቃ በትምህርቷ የሆነ በትደርሰ ማየቱ ያ በጣም ትልቅ ደስታ ነው። ምክንያቱም ሰዎች ደስታ ስለሚያስደስተ ማለት ነው። ስለዚህ ውድ ቤተሰቦች ዛሬም እንደዚህ ልነጋገር ብቻ አይደለም የሚመጣት ኤደን ዛሬ ስለተመረቀች ያሰበችው የምትፈልገው ነገር ስላሳካች የምፈልገውን ነገር ባይገልጽልኝም ትንሽዬ ጊፍት ስጦታ ለኤደን አዘጋጅችላታለሁ ማለት ነው። ይህ ስጦታ ስናስብ ብቻ አይደለም ማሂ እህቴ ከእሷ ጋር አውርተን ተነጋግረን በቃ መሆን አለበት ብለን ስላሰብን ዛሬ ለኤደን እኔ አላቅም፣ እሷ ትወደዋለች ብዬ አስባለሁ። እኔ ግን ያው ከኔ በላይ ለእሷ ያስፈልገታል ብዬ ስለማምን ከኔ በላይ እሷ ትፈልገዋለች ለእሷ ያስፈልጋል ብዬ ስላመንኩኝ ና ይሆናታል ብዬ ስላመንኩኝ የሰው ልጅ ማለት የሆነ ነገር ለማድረግ የሆነ ነገር ለሰዎች ለመስጠት መቼም ትልቅ ነገር ማሰብ የለብንም ካለን ነገር መቆረስ በራሱ አንድ ትልቅ ነገር ነው የሰው ልጅ ማለት አንዳንዴ ለሰው ለመስጠት የሆነ ነገር ለማድረግ ስናስብ ዛሬ ነገር እያለ ነገሮች በዛው ልክ እየተለጠጡ ይሄዳሉ ግን አንዳንዴ ካለን ነገር መቆረስ ከቻለን ከትንሿ ነገር ለሰዎች ማገዝ ከቻለን ያ ትልቅ ነገር ነው ማለት ነው ስለዚህ ውድ ቤተሰቦች ዛሬም ምንም ነገር ተጠሬ ሳይሆን በቃ ካለኝ አለኝ የምለው ነገር ለኤደን ሰጣታለሁ ማለት ነው። ስለዚህ ኤደን በእርግጠኝነት ትንሽ ትደሰትበታለች አለች ብዬ አስባለሁ። እና በዚህ አጋጣሚ እህቴንም በጣም ላመሰግና ትፈልጋለሁ። ምክንያቱም ከሀሳቤ ጋር ተስማምታ ይሁን ብላ ስለፈቀደች በጣም አመሰግንሻለሁ መሀዬ፣ እወድሻለሁ እና ውድ ቤተሰቦች ኤደንን ጠርቻታለሁ። እነሱ ሰፈርን ያለሁት ነይና እቃ ተቀበይኝ ብያታለሁ። እና ትመጣለች እሷ ምንድን ሆነ አገባ ስትለኝ አልገባም ብያታለሁ። እና ሰፈራችሁን ያለሁት አሁኑን ወተሽ እቃ ተቀበይኝ ብያታለሁ። ስለዚህ የወራው መጣች። ፈጠንሽ ምንድን ነው እየሮጥ ሲሉ እንዲህ መጣ ከቤተሰቦች ጋር ነው እንግዲህ ዛሬ ጠበቅሽ አምሮብሻል አንቺ እውነት ምን ምን ሰር አንተ ነው ሰርግ ያለው? ተነስለህ፣ አረ ሰላም በያችሁ ቤተሰቦችን። ሰላም ሰላም፣ እንዴት ናቸው ቤተሰቦቻችን? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ በትልቅ ፕሮግራሜ ቀን እቤት አልገባም ብሎ እንደዚህ እያናደደኝ አለ። ያው አምሮብሻል እንዴ ምን ነው እንዴ! አንቺ በእውነት በጣም ነው ያማረብሽ። ቆንጆ ቢሆን ያሳል ቆንጆ ነ ልጅ ድ ቤተሰቦች ያ ቪዲዮ ላይ በደንብ ላይ ይታወቃቸው ይችላል። እኔ እዚህ ጋ በጣም እየታወቀኝ ነው። ምን በጣም ውበት እያንጸባረቀ ብኝ ነው እንዴ! አንገባም እንዴ ዛሬ እቃ እንድትቀበኝ ነው የመጣሁት በመጀመሪያ ከእሱ በፊት በጣም ደስ ብሎኛል እንኳን እግዚአብሔር ረዳሽ ቤት አልገባም ትንሽ ቆይቼ ይገባለሁ እነት ፕሮግራም ቤተሰብ አዘጋጅተን በእርግጥ እኔ አንቺን ማስወጣት አልነበረብኝም ለዛ በጣም ይቀርታል ያው በእርግጥ እገባለሁ ግን ቀደም ብዬ አንችን ማግኘት አለብኝ ብዬ ስላሰብኪ ነው። እና ፕሮግራሙ እንዴት ነው? አሪፍ ነው፣ እግዚአብሔር ይመስገን። ያው ትልቅ ነገር አላዘጋጀውም ዝም ብዬ ጓደኞቼን እና ቤተሰቦቼ ብቻ ናቸው ያሉት እና እግዚአብሔር ይመስገን እዚህ ላደረሰኝ አምላክ ያው ምስጋና ማድረስ ስላለብን እንዲሁ መሱ ብዬ ቤተሰቦቼ ምሳ ነገር ነው እና ትንሽ ምግብ ነገር አለ ብትበላት ጥሩ ነበር። እበላለሁ። በእውነት በነገራችን ላይ ትንሽ ያው ባለሙያ ነች። ብዙ አይሞቅሽ። እና ቤተሰብ መጣ እንዴ? ብዙ ፋሚሊ? አይ እናቴ ብቻ፣ አንቺ የመጣችው ሌላ ፋሚሊ የመጣ የለም። እና እናቴ ቴንኪው በጣም ለእኔ ብላ ነው የመጣችው። እውነት ለዚህ ፕሮግራም ብላ ነው የመጣችው። እና ድቅም ሆነ ትንሽም ሆነ የሰው ልጅ ሲበረታታ ነው ትንሽ ሰርቶ ወደ ላይ ከፍ እያለ ሞራሉ እየመጣምና የሚሰራው። እና ዛሬ በዚህ በትንሽ ነገር ከጎኔ ሆና አይዞች ካለች ነገሷ ለማስደሰት ደግሞ ሌላ ነገር ለመስራት አስባለውኝ። ና ከጎኔ ስለሆንሽ በጣም አመሰግናለሁ። ና ንም ንኪዩ እዚህ ድረስ ስለመጠባት ገባ ምንም አድረጋችሉ። አይ በጣም ደስ በነገራችን ላይ በጣም ነው ያኮረሽኝ። በጣም ኮርቼ ብሻለሁ። ገና ከዚህ በኋላም ትኮራላችሁ። እኔ የምሬን እኮ ነው። አንተም ብቻ አይደለም ቤተሰቦችም በጣም ደስ ብሏቸዋል። እንዲሁም ደግሞ እናንተም ከዚህ በላይ ከዚህ በላይ እናንተ እንደምትጠብቁት እናንተ እንደምታስቡኝ እንደዚህ ጠንካራ እንደሆነ ታግዙኝ የነበር ና ከዚህም በላይ ሰርቼ ከዚህ በላይ ትልቅ ሰው ሆኜ የሚያኮራችሁን ነገር ሰርቼ እንድትኮሩብኝ ያደርጋለሁ። ና ከጎን የሆናችሁ ላበረታታችኝ በጣም አመሰግናለሁ በውስጥም በጣም ሲያወሩኝ ነበር ታውቃለህ። በጣም ሲያበረታቱኝ ነበር እና እጅግ በጣም አድርጌ ነው የማመሰግናችሁ። ቴንክ ዩ። እንግዲህ እኔም የደስታ ቀን ለአንቺ ብቻ ሳይሆን ለእኔም፣ ለኦዲዬንሶችም፣ ለመላው ሰዎች በእውነት የደስታችን ቀን ነው። እኔ በጣም ደስ ብሎኛል፣ ኮርቼብሻለሁ። እንኳን ጓደኛሽ ሆንኩኝ፣ እንኳን ከጎንሽ ሆንኩኝ፣ የምር በጣም ደስ ተፈጥሮልኛል እና አሁን ዛሬ ዋናው ቁም ነገር እሱ እንዳለ ሆኖ የሆነ ቃል ሰጥተሽ ነው ማለት አላቅም እ ሀሳቤን ይገለጽልኝ እንደምትፈልጊው ይሁን አይሁን አላቅም። እኔ ግን ሀሳቤን ይገልጽልኛል ብዬ አስባለሁ። እና እኔ በላይ ላንቻ ያስፈልጋል ብዬ አስባለሁ። ምክንያቱም ምንድን ነው ጊፍቱን እንኳን ቆይ እንትን እልሻለሁ። ማለት እንትን አዲስ ነገር አይደለም። አሁን ይህን ሳረግ አዲስ ነገር ምናምን አይደለም። ያለኝ ነገር ይህን የማደርገው አዲስ ነገር ገዝች አይደለም፣ ኤዱዬ፣ ትልቅ ነገር አይደለም። ያው እንደምታየው መኪናዬ ከሌላ ቀኑ ትንሽ ለየት ብላ ሙሽራ መስላ ልትሰርግ ልትሰርግ ልትታጅ ነው፣ ልድራት ነው። የትም ሊሄድ አይደለም በርግጥ ማለት እዱ ይሄ ማለት ላንቺ ነው። አይ ቁም ነገር የምር ስነግርሽ፣ ፕራንክ አይደለም። የምሬ ነው። በእውነት ፕራንክ አይደለም። ምክንያቱም እኔ ትንሽ ስራዬና ቤቴ አንድ አካባቢ ነው፣ የተራራቀ ቦታ አይደለም። አንቺ ደግሞ ትንሽ አሁን ላይ ያለሽበት ቦታና የስራ ቦታ በጣም የተራራቀ ነው። ያው ገዝቼ አይደለም፣ የነበረ ነው ያለኝ፣ ነው የነበረ ነገር ነው። ስለዚህ ሌላ ነገር በዚህ ሰዓት ማድረግ ባልችልም በቃ ካለ ነገር ላይ ተነስ። በእውነት እየቀለድኩኝ አደለም። በእውነት አለ ማለት በዚህ ሰዓት ማለት ነው። ቀልድ አልፈልግም። ኖርማል ወሬ አውራ፣ እቤት እንግባ። ማለት ስራሽ ቦታ በጣም ይረቃል፣ ያለሽበት ቦታ ትንሽ የተራራቀ ነው እና ለዛ ትንሽ ይጠቅሙሻል ብዬ ስላሰብኩኝ እና በቃ ትንሽ በቃ ከእኔ በላይ አንቺ ያስፈልጋል ብዬ ስላሰብኩኝ ነው እና ያስፈልገኝ ቢያስፈልገኝ ታዲያ አንተ ነህ የምትወስደው ደግሞ አይታወቅም ሊኮ፣ ከዚህ በኋላ ምናልባት ትልቅ ገዝተሽ ሌላ ሰጪኝ ትችያለሽ። እንደዚህ አይሆንም፣ እንደዚህ ዓይነት ቀልድ አንተ ሂዱ። በእውነት እየቀለድኩ በእውነት፣ የምር ነው የምነግርሽ እየቀለድኩኝ። የራሴ መኪና እኔ የምጠቀመው ችግር የለም። እኔ ብዙ የሚሄድበት ቦታ ስለሌለ ስራ ቦታ አካባቢ ዘው ቤቴ ስላለ ትንሽ አያስፈልግም ማለት አያስፈልግም። በቃ ከኔ በላይ ለአንቺ ያስፈልግሻል ከሆነ ላንቺ ይጠቅምሻል። እና በጣም የምር ስነግርሽ በጣም ኮርቼብሻለሁ፣ ይገባሻል። ምናልባት እኔ አላቅም ማለት ላንቺ አሮጌ ስለሆነ ደስ አላለሽም። እንደዛ አይደለም ግን ሲጀምር እንደዚህ አይነት ትልቅ ነገር አያስፈልግም። ከእኔ በላይ ደግሞ ወንድ ነህ ለእሱ የሚያስፈልገው ምክንያቱም ብዙ ቦታ የምትንቀሳቀስ ጓደኞች ጋር የምትሄደው አንተ ስለሆንክ በላይ ያስፈልግ ነገር እኔም ሲዜ እንጌታ እኔ አዲስ ብሰጥሽ በጣም ደስ ነባ፣ ግን በዚህ ሰዓት እሱ ማድረግ ስለማልችል ያው አሮጌው ቢሆን ያለውን የሰጠኝ ባልም ስለሚሉ የምሬን ላንቺ ነው። ማለት ከእኔ በላይ በዚህ ሰዓት ያስፈልግሻል። በጣም ማለት ከእኔ በላይ በጣም ያስፈልግሻል። ምክንያቱም የምር ስነግርሽ ሀሳብ አልደጋግምብሽ እና ምንድን ነው መሰለሽ እኔ ማለት የሰው ልጅ ብዙ ነገር ያደርጋል። ማለት ሄዱ እኔ በዚህ ፈተናዎች ውስጥ አልፈሽ በዚህ መከራዎች ውስጥ አልፈሽ ማለት ሚዲያ የሚያውቀው ብቻ ሳይሆን ሚዲያ የማያውቀው ብዙ ችግሮች እንዳሉብሽ እኔም በግሌ አውቃለሁ። ግን እነዛን ችግሮች ሁሉ አልፈሽ እነዛን መከራዎች ሁሉ አልፈሽ ዛሬ እዚህ ደረጃ መድረስሽ በራሱ አንድ ትልቅ ነገር ነው። የምር ስነግርሽ በጣም ለእኔ በጣም ደስታ ፈጥሮልኛል። ምክንያቱም አንዳንዴ ብዙ ሰዎች ብዙ ነገር ተመቻችቶላቸው እዚህ ደረጃ የማይደርሱ ሰዎች አሉ። ነገር ግን አንቺ በዚህ መከራዎች ውስጥ፣ በዚህ ማጣቶች ውስጥ አልፈሽ ዛሬ እዚህ ደረጃ መድረስሽ በራሱ አንድ ትልቅ ነገር ነው እና ሄዱ በጣም አስደስተሽኛል። በጣም ኮርች ብሻለሁ። በእውነት ከዚህ በላይ ይገባሻል። ዛሬ ደግሞ ይኸውልሽ የደስታሽ ቀን ነው። የምትደሰሽበት የምትስቂበት፣ በቃ በጣም ፋን ምታደርግ ይበቀ ነው። ስለዚህ ሄዱ ገባሻል በእውነት በጣም ተደስ ይብሻል። እውነት ለመናገር ያም ማውራት አልፈለግኩም ነበር፣ ግን በጣም ነው በቃ በራሴ ፕራድ ያደረግኩት በጣም እና ማለት አንዳንዴ ለካ እግዚአብሔር የሆነ ነገር እኛ የምንፈልገውን ነገር ሲነሳን፣ እኛ የምንፈልገውን ነገር ሲወስድብን የተሻለ ነገር ሊሰጠን የተሻለ ደስታ ሊሰጠን ሊያስተምረን ነው ና በማጣት ውስጥ ሆኜ እኔ የምፈልገውን ነገር በማጣት ውስጥ ሆኜ በጣም ብዙ ዋጋ ከፍያለሁ፣ በጣም ብዙ አልቅሻለሁ፣ በጣም ብዙ ተከፍቻለሁ። ና እግዚአብሔር ይመስገን ዛሬ ደግሞ እንደዚህ ቤተሰቦቼ፣ አንተም ኮርተህብኝ መጣህ እንደዚህ ማውራትህ እግዚአብሔር ሁሉን ነገር ለበጎ ነው የሚያደርገው እና አንዳንዴ ምንም ነገር እግዚአብሔር ሲነሳችሁ፣ እግዚአብሔር ሲወስድባችሁ የተሻለ ነገር ሊሰጣችሁ ለእናንተ ይመጥናል ለእናንተ ይሆናል ብሎ የሚያስበው ነገር ሊሰጣችሁ ነው እና መቼም ቢሆን ተስፋ እንዳትቆርጦ የምረኝ ነው እግዚአብሔርን ትንሽም ቢሆን እኔ በጣም ስለተማርኩኝ ነው። መቼም ቢሆን ተስፋ እንዳትቆርጡ፣ አጣም ብላችሁ ተስፋ እንዳትቆርጡ፣ ተወሰደብን ብላችሁ ተስፋ እንዳትቆርጡ ገና እንደዚህ ቤተሰብ ጋር እንደዚህ አላደረግንም ብላሽ ተስፋ እንዳትቆርጥ። ለሁሉም ነገር ጊዜ አለው እና እግዚአብሔር ሁሉንም ነገር በጊዜ ነው የሚያደርገው። እግዚአብሔር ይመስገን፣ በጣም ደስ ብሎኛል። አሁን ላይ በጣም በራሴ ለካ ከሞከርን እንደርሳለን የሚለውን ነገር እያየው ነው እና ደስ ብሎኛል። እንኳን ደስ አለሽ። እንዴ ሰበረኝ አደረግሽ ቀና አይረሴ ጊዜ አብረሽ ሆንሽና ላልተውሽ ለደቂቃ ጎደለብኝ ብዬ እምልልሽ፣ ያለው ምስክር ነው። ቃል ስለ አንቺ ሲያወጋ በልብ ከተማ የኔ ባልኩት ሀገር ነግሰሻል፣ በመውደድ ከብረሻል በፍቅር ዛሬም ነገ ምወድሻለው። ያንቺው ነው ገና ከሆነ ልትጎርርብኝ ነው። ልሸኝ። ለጊዜው ቤቴ ካደረሽኝ በቃ እዛ እኮትንዛ መክፈል ካለብኝ እከፍለለሁ። ልሸኝ። እግዚአብሔር እማመን አልቻልኩም። በጣም እጅግ በጣም ማንም አድርጎልኝ አያውቅም፣ እንደዚህ አይነት ትልቅ ነገር እና ትልቅነቱ፣ ትንሽነቱ፣ ዋጋው፣ ብሩ ምናምን አይደለም። አስቦ የሰው ልጅ ማድረጉ ራሱ አንድ ነገር ነው። ከዛ ደግሞ ጭራሽ የሰው ልጅ ከኔ ያንቺ ይበልጣል ብሎ የራሱን ነገር መስጠት ማለት በዚህ ሰዓት ማንም እንደዚህ የሚያደርግ የለምና፣ ማርያምን ስላወቅኩ በጣም ደስ ይለኛል። ምንም ይለኛል እና አሁን ለምን ወደ ቤት አንሄድም? አሁንማ በላለ ወደ በዚህ ድግስ ካልበላ ደሞች በላልበላ የበኩር ፍቅር አለሜን የልጅነት ህልሜ የአንቺ አይነት ሴት ነበር ምጠብቀው ኖሬ። በጸባይም በውበት ነገር ይስታድሏል ሐሳቤን አግኝቼ ልቤም ተደላድሏል።